እልልል ብለናል! ሩታና አብሪሽ ታርቀዋል፣ እጅግ በሚያምር መልኩ አድናቂዎቻቸው ለእነሱ አንድ መሆንን የምትመኙ የምትፈልጉ ለነበራችሁት ሁላችሁንም እንኳን ደስ አላችሁ። እንግዲህ ጋሼ ከቡታጅራ ተነስቶ አዲስ አበባ የመጣበት ትልቁ ጉዳይ እነሱ አስተርቆዋቸዋል። እጅግ በጣም ደስ ይላል። በጣም በጣም በጣም ደስ ይላል። እንግዲህ ወታደሮች ትዳራችሁን ምሩ፣ አትጣሉ። እኔም ያው ሩታ እንግዲህ ሄዳለሁ አልቀመጥም ስትል እኔ መርቅሽ እንጂ አትሄጂም ልመርቅሽ፣ ልጄ አታሳፍሪኝ ብሎ አባትዩ ሲጠይቃት እሺ ነው ያለችው እና እጅግ በጣም ደስ ይል ነበር። አሰላሙ አለይኩም ወራህመቱላሂ በረካቱ ተናፈቅ የሆናችሁ የሸ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴታ አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን ያይሻነኝ። እንግዲህ ዛሬ በሌላ ርዕስ እነ ሩታ ታርቀዋል። እንግዲህ ያው አባትዮ መጥቶ አስታርቀዋቸዋል ማለት ነው። ከዚህም በፊት እንግዲህ የእውነት ያው መጣላታቸው ራሱ የእውነት እያመንኩ አልነበረም ማለት ነው። ነገር ግን ለካስ የእውነት ነበር የተጣሉት እና እንደዛ ከሆነ ከመጀመሪያውንም ትልቅ ሰው ጣልቃ ቢገባ ቤተሰብ ጣልቃ ቢገባ ይሻል ነበር ማለት ነው። እንግዲህ አሁን ታርቀዋል ማለት ነው እነሱ የአብሪሽ አባት አስታርቀዋቸዋል ማለት ነው። እንግዲህ እጅግ በጣም ስነ ስርዓት በተሞላበት እጅግ በጣም አደብ በተሞላበት በሚያምር መልኩ አነጋግሮ አስታርቀዋቸዋል ማለት ነው። እንግዲህ የሩታ እኔ ካናዳ ልሄድ ነው፣ ትኬት ቆርጫለሁ፣ ፕሮሰሲም ሁሉም ነገር ጨርሻለሁ ብትልም የአብሪሽ አባት ግን ችግር የለውም ልጄ፣ መሄድም ካለብሽ ትሄጃለሽ፣ ተመካክረን ነገር ግን እሺ በይኝ፣ ሰላም አውርዱ ብሎ እንግዲህ አስተርቋቸዋል ማለት ነው። እሷም ደግሞ አላሳፈረችውም። እሺ ነው ያለችው ማለት ነው። እጅግ በጣም ያው ደስ ይላል ማለት ነው። ያው ሲገናኙም እንግዲህ የመጀመሪያ ጊዜ ነው፣ ለዛም ነው መሰለኝ ያው በጣም ፈርታ ነበር። በጣም አፍራ ነበረ። ነገር ግን ቢሆንም እጅግ በጣም ደስ በሚል መልክ ግን ታርቀዋል ማለት ነው። እጅግ በጣም በሚገርም መልክ ማለት ነው። እና ያ ነገር ደግሞ እጅግ ደስ ይላል እላችኋለሁ። እና በአጠቃላይ እውነቴ ነው የምላችሁ ቤተሰብ ያው በማንኛውም መልኩ ብንጣላ የሆነ ነገር ቢመጣ ምን ብንል ግድ ነው። ቤተሰብ ነው የበለጠ አንደርስታንድ የሚያደርገው የበለጠም ደግሞ ንግግርም ችለው የሚያስታርቁን ማለት ነው። ያም ስሜታዊነትና ወጣትነትን የሚያሸንፈው አለሸነፍ ባይ የሆነን ወጣትም ደግሞ እናት አባት ሲሆን ደግሞ ይሉኝታም ሼምም ይይዘዋል። ለዛ አሪፍ ነው ማለት ነው። ለዛም ይመስለኛል እንግዲህ እሺ ብሎ የታረቁትም ማለት ነው። እና በአጠቃላይ በጣም ነው ደስ የሚለው በመታረቃቸው። እኔ ያደክሞኛል ከዛም ጀምሬ የመጣሁት እናንተ ላስታርቃችሁ ነው እና ፈጣሪ እሺ በላችሁ ብለው እንግዲህ መርቆ እጅግ በጣም ትህትና በተሞላ አደብ በተሞላ መከራዊ በተሞላ መልኩ አስታርቋቸዋል ማለት ነው። ያው ሩታ እጅግ በጣም ያው ትክክለኛ ቤተሰብን ማክበር የሚባለው ደረጃ እንደዛ ትናንሳ ምናምን አባት አክብራ እጅግ ረዥም ሰዓት ማውራት የፈለገችው ራሱ ውላ አላወራችም ማለት ነው። በእርግጥ የአብሪሽ አባት ልጅ ው መናገር ያለብሽ እስቲ ተናገሪ፣ ልስማሽ እስቲ የምትይ ነገር ካለ የሆነ እኔ እንጃ። አንዳንዴ ሱብሃናላ አባትነት ቀላል ነገር አይደለምና በጣም ነው ደስ የሚለው ማለት ነው። ያው ተነስ አብሪሽ፣ ይቅርታ ጠይቃት፣ ታረቃት ብሎ እንግዲህ ያው አብሪሽ እንግዲህ ጉልበቷ ላይ ወጥቆ ይቅርታ ጠይቀው፣ ተቃቀፉ፣ ታረቁ። በጣም ደስ ይላል። ከዚህ በኋላ ትጣሉ በመሀላችሁ ደግሞ ሰው አታስገቡ። እንግዲህ ህይወት ገና ሀብላችሁ እየጀመራችሁ ያላችሁት እና ብዙ ፈተና ሊገጥም ይችላል እና እንደዚህ አትሆኑ ብሎ ያው አባታዊ ምክርን መክሮ አንድ አረጋቸው ማለት ነው። እንግዲህ ከዚህ በኋላ ሩታ እውነት ትሄድ ይሁን ወይም ደግሞ እንዴት ነው ካናዳ መሄዱ ትተወው ይሁን ያው አላውቅም። ግን ትላንትና ያው ቦታ ሲካሄድም ያው ውስጥ ሰላም ሲሆን በሱም የሚመጣ ነው። ይህም ፕሮሰስ ራሱ የጀመርኩት ብላ ነበረ። ነገር ግን አሁን ታርቀው አንድ ሲሆኑ ወይ ልትተወውም ትችላለች አይታወቅም ማለት ነው። መሄዱ ራሱ ልትሰርዘውም ትችላለች። ኤኒዌይስ ያም ሆነ ይህ ግን በአጠቃላይ ደስ ይላል መታረቃቸው እጅግ በጣም ነው የሚያምረው ማለት ነው። በአጠቃላይ ያው መጣላት ምንም የሰይጣን ስራ ነው። በመሀል ሰው ይገባል አንዳንዴ ደግሞ ሰው የሰማው ነገር ሰው ያወቀው ነገር ያ ሰው እንኳን በራሱ መንገድ እንኳን ልታረቅ እንኳን ቢል ራሱ እኔ ሽም ይዘው ይመስለኛል በቃ አይገር አይገርማችሁም ስለዚህ ጥሩ አይደለም አንዳንዴ ትዳር ላይ ብዙ ፈተና ብዙ ነገር ሊኖር ይችላል እና በራስን ኮንትሮል ማድረግ የመሰለ ነገር የለም እላቸው ያለሁኝ ያም ሆነ ይህ ግን ዋናው አንድ ሆነው መታረቃቸው ነው ማለት ነው እንግዲህ ከዚህ በኋላ ያው አንድ ላይ ነው እንግዲህ ቪዲዮ ይዘው መጥተው የምናያቸው ማለት ነው። እንግዲህ ሁሌም ሰላም ያሰማን ያሰራን እላቸዋለሁኝ። ቤተሰብ ሆኖ እናንተም ሀሳባችሁ ግለጹ። ሰላም አለይኩም ወራህመቱላሂ ወበረካቱ